ማለ ለምሽ ማስደብራች ይቅርታ በጣም ሩት ታጌኔ ቆንጆ ይማ ከህመምን በላይ ዞን ለማት ነው እንጂ እናቴ፣ ከህመም በላይ ሌላ ነገር ነው እንጂ። እንዶ እኮ አያቴ ጅል አይሞት ትል ነበረ። እንዲህ አብርሃም የጅል ጥያቄ እኮ ነው የጠየቃት ማለት ነው። በእኔ ባታረግዥ በማን ታረግዥ ነበረ? አንተ ባታገባ የሚያገባት ወድ በሱ ታረግዝ ነበር። በቃ ከተመ ምን አይነት ጥያቄ ነው እየጠየቅ ያለው? አንተ ሰውዬ አሁን ስንት ጥያቄ መጠየቅ እያለብን ማለት ነው። ለነገሩ ትናንትና እጅግ በጣም ደሳስ የሚሉ ጥያቄዎች ይጠይቋታል። ስለ ልጁ የሚያወራው ነገር አለ ማለት ነው። ውድ ተመልካቾች ከኔ ጋር ሆኑ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ፣ ሌላው እንግዲህ ኦዲየንሶች አታስከፋን፣ አታስቀይመን ሲሉት እኔ ኳውቅ አይደለም የማስገፋችሁ፣ የማስደብራችሁ ሶ፣ ይቅርታ ብሏል ማለት ነው። ጋሽ ያልቅበት እዬ ይቅርታ ጠይቋ ትላንትና። ይቅርታ ከይቅርታ በላይ ምንም ነገር የለም። ነገር ግን ማን የሞት ግን ጋሻ ያልቅበት እንዶ ሳታቅ ነው አንተ ወደ ንስን የምታስቀፎ ማለት ነው። እንዶ ሳታቅ ዝም ብለ ይሁን ግድ የለም። ውድ ተመልካቾች አሁን ማዝረጥረጥ የለም፣ ወፍ የለም ማዝረጥረጥ ማለት ነው። ነገር ግን ማለት ነው ማለትነው ማዝረጥረጥ ስል አንድ ነገር ስዛለኝ እንደዚህ ቲክቶክ ላይም በዩቲዩብ ላይም እንደዚህ እምር ፍክት ብለው ሲመጡ ማለት ነው፣ ሩታን ከፍ ዝቅ አድርጋችሁ ስትሰርቧት የነበራችሁ አንዳንዶች ምን ተሰማችሁ? እኛስ ድራማ ነው እያልናችሁ ነበረ። እንደ አብርሃም ራሱ እኛ የምንሰድበው ወይም የምንመክረው ለምንድን ነው? ከዛች ዘረጦ ዝርጥርጥ ያላስፈላጊ ተግባሮችን ሲተገብር ተው እባክህ፣ ዝሙት አታስፋፋብን፣ ትዳርን እንዲረግ ሳታድርግ እያለን ነበረ ማለት ነው። እናንተ ከመሬት ተነስታችሁ ሩታን ስትሰድቡ የነበራችሁ ደህና ናችሁ? እንዴት ናችሁ? ምን ተሰማችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ትናንትና ብዙ ብዙ ነገር አልፈዋል። ማለት ነው። የሩታንም ድካም የእናቶች ድካም ልፋትም እርግዝና በእርግዝና ሰዓት ያለውን ድካምም እንዲያውቅ አብርሃም ምን የሚያክል አህባብ አሸክሞ ፈረጆ አምጥቷል ማለት ነው። በዚህ አጋጣሚ ፈረጆ እናመሰግናለን፣ የእናቶቻችን ወይም የኛ የሴቶች ድካም እንዲያውቁ ወንዶች ስላደረክልን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ነው ከዚህ በፊት ቤተሰብ ሆናችሁ፣ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አረጌ ከልብ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ለእንደጋችት ወይም እንዳደመጣችሁት የአብሪሽ እና የሩታ ቪዲዮ ነው ማለት ነው። እንግዲህ ዛሬ ወደ አብሪሽ ልንቀየር ጫፍ ላይ ደርሰናል ማለት ነው። አዎ፣ ከጋሽ አልቅበትና ከጋሽ አሸብር ወጥተን ወደ ጋሽ አብርሃም ልንገባ ነው ማለት ነው። አዎ ገብተን አድርጎ እናም ቤተሰብ እንግዲህ እንደዚህ እምር ድምቅ ብለውባቸው ትላንትና ቲክቶክ ላይ መተው ነበረ ማለት ነው። ቲክቶክ ላይ እንግዲህ በአብዛኛው ኦዲየንስ እባክህ አብርሃም ወደ ራስን ተመለስ፣ ከሩታ ጋር ቪዲዮ ስራ እንዳታስከፋል፣ እንድታስቀይመን አንፈልግም ብለው እንትን ሲሉት እንግዲህ አብርሃም እኔ ያውቅ አይደለም እናንተን የማስከፋው፣ እናንተን የማስደብረው፣ ካስደበርኳችሁም ይቅርታ ብሎ ጠይቀዋል ማለት ነው። ያው ከይቅርታ በላይ ምንም ነገር የለም ማለት ነው። ነገር ግን ሳታቅ የሰራቸው ቪዲዮዎች አንዳችም ነገር የለውም። ሆን ብለህ የሰራቸው ናቸው ማለት ነው። ነገር ግን ይቅርታ በመጠየቅ ደግሞ ይቅርታ እንቀበላለን። እንግዲህ ይቅርታ ከጠየቅ በኋላ ተመልሰ ወደ ኋላ እንዳትወስደን እባክህ በቃ ጋሻ ያልቅበት ዬ ወደ ኋላ እንዳትወስደን በቃ፣ ከዛችን ዘረጠው ዝርጥርጥ አቁም። እኛም እኮ አንተን የምንቆጣ በእኛ በአንተ የምንከፋው እኮ በቃ የሆነ ያላስፈላጊ ነገሮችን ስለምትሰራ ነው እንደተናገርኩትም ማለት ነው። ያው በቃ እኛ እኮ የማንፈልገው ቤተሰብኛ አብርሃምን ጥላቻ የለብንም። አንዳንዶቻችሁ የአብርሃም ጥላቻ ያለብን የሚመስላችሁ አላችሁ። እኛ አብርሃም ከምንም በላይ እናደንቀዋለን፣ እንወደዋለን። ነገር ግን የሚሰራቸው አስቀያሚ የሆኑ ስራዎችን ከዛ ስራዎችን እንዲቆጠብ ፈልገን ነው። እንዲሰራ የማይፈልግ ማንም የለም። ነገር ግን አግባብ ባለው በቃ የሆነ ኦዲየንስን የሚያስተምር የሚያዝናና ቪዲዮ ሲሆን ምንም ችግር የለም። አይደለም ከሄርሜላ ከማንን ጋር መስራት ይችላል። ግን የሚያሳዩት ነገር አክት፣ በተለይ ሴቶቹ አሁን እኔ ትናንትና ሄርሜላ ስሰድባት በአብዛኞቻችሁ መታችሁ። ለምንድን ነው ቀለማ ሄርሜላ ብቻ የምትሰድቢያት ያላችሁ ልጆች አላችሁ። በዚህ አጋጣሚ ልንገራችሁ፣ እኔ እሷ በምታደርጋቸው ድርጊቶች በጣም ነው የሚያስጠላኝ ማለት ነው። ሴት ልጅ ቁጥብ ስትር ስትል ደስ ትላለች ማለት ነው። ስለዚህ የምታደርገው አንድ ባለትዳርን በቃ የማይደረግ አይነት ታደርጋለች፣ አንገቱ ላይ እየተጠመጠመች፣ አንገቱን እየሳመች። የትኛው ሴት ናት እኛ በባህላችን ባለትዳር ወንድን አቅፋ የምትስመው ማለት ነው? ሶ ይሄ ከባህላችንን ከሃይማኖታችንም የወጣ ተግባር ስለምታደረግ ነው እኔ የምሰድባት ማለት ነው። ያ ማለት ሴርሜላን ሰደብኳት ማለት አብርሃምን አልሰደብኩትም አልተቆጣሁትም፣ አይደለም እሱም እየተናገርኩት ነው ያለሁት ማለት ነው። ነገር ግን እናንተ እያተኮራችሁ ያላችሁት አንዳንዶቻችሁ ለምንድን ነው? ሄርሜላን በደንብ ነው ሰድማት ማለት ነው። ምክንያቱም እኔ ቀጣይ ትውልዱ ነጌ፣ ታዳጊ የሆኑትን የእሱ አይነት ነው የሚያደርጉት ማለት ነው። በአሁን ሰዓት ሕፃናቶችም አዋቂ ሽማግሌ ስልክ የያዘበት ዘመን ላይ ነው ማለት ነው። ሰው ለትውልዱ የሚጠቅም በቃ ነጌ ልጆቻቸው እንኳ ወይም ልጆቻችን እንኳ ሲያዩት የሚማሩበት የሚዝናኑበት ነገር ሲሰሩ ማናችንም ያስደስተናል ማለት ነው። እና ያላስፈላጊ ነገር ስትሰራ ስታደርግ ተግባሮቿ በጣም ስለሚደብረኝ ነው ምሰድባት ማለት ነው። አከተመ። ይሄ ነው ምላችሁ ማለት ነው። እና ጋሽ አልቅበትዬ እንግዲህ ቅርታህን ተቀብለናል ማለት ነው። አሁን ወደኋላ እንዳትመልሰን ነው የምንፈልገው ማለት ነው። ሌላው እንግዲህ በእኔ ባታረግሺ በማን ታረግሺ ነበረ ብሏታል ማለት ነው። ሩታ የጉድ እኮ ነው ቁጤ አንተን ባታገባ መቼን ቆማት ቀር ብሮታ? ምን ለማለት ፈልገ ነው? ወይስ እነዛ ዘረጦ ዘረጥረጦች እንዳመላቸው እንዲናገሩ ፈልገ ነው? ያው እሷ ኮ በረሙ ነው ያረገሰችው። እሷ ኮ በዳኒን ያረገሰው ምድረ ለፍላፊ ሁላ ማለት ነው፣ ምድረ ቆሞ ቀር ሁላ ማለት ወይስ እንደዛ እንዲሏት ፈልገ ነው? አንተ ባታገባ መቼ ብሮታ ቆማት ቀር፣ የሆነ ሰው ታገባለች፣ ሰው ታረግዛለች፣ በዛን ሰው ማለት ነው፣ አርግዛ ትወልዳለች። በቃ ይሄ ነው መልሶ ማለት ነው። እንዲህ ማይጠይቅ ጥያቄ ሌላ ምንድን ነው? ወሽመጡ የቆረጠችው ቤተሰብ ልጁ መልኩ እኔን ነው የሚመስለው የሚወለደው ልጅ እኔን ነው የሚመስለው ሲላት ምናለች ሮ ታየ። በእርግጥ መልኩ ምናምን ማወቅ አንችልም። መልኩ አንተን ቢሆንም ነገር ግን ባህሪው አንተን አይደለም ብለው እርፍ እርፍ። በቃ ይሄ ነው። አያችሁ አይደለም። ወንዶች የባህሪያችሁን አስተካክሉ። የፈለገው የምትወዳችሁ ሚስታችሁ ብትሆን መጥፎ ባህሪ ካላቸው ካለ ልጄን በአንተ ባህሪ እንዳይወጣ ብላ ነው ዱ የምታደርገው ማለት ነው። ቆንጆ ከሆንክ አዎ፣ ልጄ አባቱን እንዲመስል፣ ነገር ግን ባህሪው ግን አባቱ እንዲወጣ አልፈልግም ትላለች ሚስት ማለት ነው። ያለውን ሁኔታ ነው በቃ ሩታ ግሬስን የተናገረችው ማለት ነው። መልኩ አንተ ቢሆንም ችግር የለው መከታ ወንድ ልጅ ነው ያረገዝኩልህ ብላዋለች ማለት ነው። ነገር ግን ባህሪ አንተ እንዲወጣ አልፈልግም። የቻው ደለድቅ አለ ጉራጌ ተበርቼ ሰላም ወሽ መቶ አንዴም አይደለም እንግዲህ ሁለቴ ነው ቁርጥ ያደረገችው ሩታዬ። ለማንኛውም በዚህ አጋጣሚ ተመልካቾች ለውድ ዕለት ፕሮግራም አላቸው ሩታና አብርሸ ማለት ነው ጌም ይጫወታሉ ማለት ነው እና ማንም ሰው እንዳይቀር በዚህ አጋጣሚ ልንገራችሁ ብዬ ነው ማለት ነው በዚህ አጋጣሚ ልንገራችሁ ብዬ ነው። ሌላው ትላንትና እንግዲህ አህባብ ተሸክሞ እርግዝና እንዴት እንደሆነ ድካሙ እንዴት እንደሆነ በእርግዝና ሰዓት ምንም ማንሳት እንደማይቻል እንግዲህ ፈረጆ አሸክሞታል አህባብ ማለት ነው። እውነት በእኔ አፈረጆ ያደረገውን ድርጊት በጣም ነው የተደሰትኩት። ማን ነው ልክ እንደኔ የተደሰተው ማለት ነው። በቃ በእርግጥ ወንዶች ማለት ነው ወንዶች አይደለም ለሰላሳ ደቂቃ እና ለሀያ አምስት ደቂቃ አባብ ተሸክመው ተውና እንዶ ሰላሳው ቀን አንድ ወሩ በሙሉ ራሱ እንዶ ወገባቸው ሆዳቸው ላይ አይደለም ወገባቸው ላይ ልክ እንደ ልጅ አዝለውት እንኳ ቢዞሩ የሚስታቸው ድካምና ልፋትን ይረዱታል ብዬ አላስብም። ክብር ለእናቶች፣ እውነቴ ነው የምላችሁ። ክብር ለእናቶች። በተለይ በተለይ ማለት ነው እኛ አረብ ሀገር ላይ ያለ ነው፣ የእውነት በጣም ነው የምናሳዝነው ማለት ነው። እርግዝናችን እንዴት እንደሆነ ሳናቀው በማዳም ኩሽና ላይ ስምንት ወራችን ጭጭ አድርገን ዘጠኝ ወራችን ጭጭ አድርገን ልንወልድ ወደ ቤታችን እንሄዳለን ማለት ነው። ክብር ለእናቶች፣ እውነቴ ነው። አይደለም ለሀያ አምስት ደቂቃ አብርሃም አህባብ ስለተሸከመ ሰላሳው ቀን አልኳችሁ አንድ ወሩ በሙሉ ቢሸከሙ የእናትን ድካም፣ የእናትን ልፋት፣ በእርግዝና ያለውን ህመም ያለውን ስቃይ ሊረዳ አይችልም ማለት ነው። በእርግጥ በጥቂቱም ቢሆን እንዲረዳ ስላደረክልን ብዙ ወንዶችን እንዲማሩ ስላደረክልን ፈረጆ በዚህ አጋጣሚ እናመሰግናለን ማለት ነው እኔንም ወዲን ሰዎቼንም ማለት ነው። የእውነቴ ነው የምላችሁ እና በጣም ነው ደስ ያለኝ ማለት ነው። ትላንትና አብርሃም ወገቤ ታመንኩኝ ብሎ እንደዛ በጄ ሊያዘው ሲል ምን ለሀያ አምስት ደቂቃ ማለት ነው። እኛ ግን ወገባችን እየተንቀጠቀጠ ዘጠኝ ወሯን በሙሉ ጭጭ እናደርጓለን ማለት ነው፣ እኛ እናቶች ማለት ነው አናሳዝንም? የእውነቴን ነው የምላችሁ። ደስ የሚላይ ሊያሳዝናልን ማለት ነው። ግን ደግሞ ድካማችን፣ አንዳንድ ጊዜ ባሎቻችን ሳይረዱን ሲቀር ደግሞ በጣም ነው የሚያሳዝነው ማለት ነው። እና ብዙዎቹ ምንድን ነው ምነው ለአንድ ቀንን ብቻ አርግዘውት ባዩት ይላሉ እኮ ለአንድ ቀን ማለት ነው። እውነቴን ነው የምላችሁ አይደለም ለአንድ ቀን አይደለም ለሁለት ቀን፣ ሰላሳው ቀን አልኳችሁ። ሰላሳው ቀን ተሸክመውት ቢኖሩ እንኳ የሚስትን ድካም እና ወይም የእናታቸውን ድካም ከሚረዱት የማይረዱት ይበልጣል። የማይረዳ እውነታውን ይሄ ነው ማለት ነው። ለማንኛውም ውዶችዬ ሰላማችሁ አላ ያብዛልኝ ወዳችሁ አለው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ። እውነት የዩቱብ ቻናሌ በጣም እየሞተ ነው ያለው። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጎ አበረታቱ። ምንም ችግር የለው ማይከፈልበትም። ውዶችዬ